እንትን እንዳይ የኔን አቋም በንቱን ላሳውቃችሁ አሁን የምናወራው አዎ በስሜት ሆኜ ነው። አሁን ይቅርታ ተባባለ እና ላላስፈላጊ ንግግሩ ወደ ሲሪየሱ ስንመጣ ደግሞ የኢትዮጵያ ሕዝብ በቻሌንጁ ጉዳይ በሲሪየስ ነው ያየን። እግዚአብሔር ምስክር ነው። እኔ በሲሪየስ ነው ገንዘብ ያዘጋጀሁት ማለት ቀልድ አላውቅም ወይ ሊታለፍ የሚችለው አይ በስሜት ሆኜ ነው ይቅርታ ማለት ካለበት ይቅርታ እንላለን። በተረፈ ግን እንዳልኳችሁ ይሄን ቻሌንጅ ምንቋጭበትን መንገድ ህዝብ መስማት ማወቅ ይፈልጋል። እኔ ሬዲ ነኝ። ሁለታችሁም እኔ ካየሁት ሁለ ቆይ ቆይ፣ አንተም ሬዲ ነህ፣ ፍራውልም ሬዲ ነው፣ ሬዲ ነን እያላችሁ ነው። ሁለታችሁም በስሜት ነው ሬዲ ሆናችሁት አይ እኔ በስሜት አይደለም በስሌት ነው። ስሌት በደንብ አድርጌ ነው የመጣሁት አካውንቴን ያሳይቻለሁ። ያልኳቸውም ኖ ኖ ኖ አልተዘጋጀህም አይደለም እምልህ። ኦኬ ተዘጋጅተሃል። ወደዚህ ዝግጅት ያስገባህ ግን ስሜት ነው። ይህ አመት ሲጀምር ጃንዋሪ ላይ ክሎስ ቱ 700000 ዶላር ለመቄዶኒያ አስገባለሁ የሚል እቅድ ይዘህ አልነበረም። እስከ በቀደም ድረስ ይህንን ሀሳቡን አስበኸው አታውቅም። ከተነገረው ከዚህ ግጭት የተወለደ ነው። ከዛ ስሜት የተወለደ ነው። ዳስተ ስሜት። ከዛ አንተ እንደዛ ስሙን ጠርተህ እናንተ ይሄን ካመጣችሁ እኔ በዚያ ልጥፍ እንደዚህ አደርጋለሁ ስትል እነ ቴዲም ደግሞ በተመሳሳይ ሁኔታ ከዛ የተወለደ ስሜት ነው ወደዚህ ዝግጅት ውስጥ ያስገባችሁ። ያንን ስሜት የምንዘጋው ከሆነ ከስሜቱ የተወለደውን ነገር ሬኮግናይዝ ባና ድርግ እመርጣለሁ። አይ ስሜቱ መጥፎ ቢሆንም፣ አሁን ግን ጥሩ ስሜት ስለተፈጠረ ፍራውልም ደስታዬ የመቶ ሚሊዮን ነው ከወንድሞቼ በምታረቄ እና እንሄድበት የምትል ከሆነ እናንተም እኛም እየተሰማን ያለው ደስታ ሁለት ሚሊዮን የሚሞላ ነው እና እንሄድበት የምትሉ ከሆነ እኔ ተነስቼ በጭብጨባ ነው የምቀበለው። ይናሳብ አይ ያኛው ከስሜት ጋር የተያዘ ከግጭት ጋር የተያዘ ነው። መረዳቱ ግን አግባብ ስለሆነ መጠነኛ የሆነ ትክክለኛ የሆነ ነገር እናደርጋለን ካላቸው እሱ የሚያስኬድ ይመስለኛል። አይ ለመሰለ ከዚህ በኋላ እንዳልከው በቻሌንጅ ጉዳይ በሞራልም ኦዲንስ እንትን ለማለትም ቃል እንዳይገባ የሚገባም ከሆነ ዴሊቨር መደረግ እንዳለበት፣ በሞራልም ከሆነ ደግሞ ሶሪ መባል ማህበረሰቡ መልመድ ስላለበት ነው። እኔ እንዳልኳችሁ አራት ሚሊዮንም፣ አምስት ሚሊዮንም ለምሰራው ስራ አጥር ማሳጥርበት ገንዘብ እንደሆነ ያውቃል። ፍራወር ስለዚህ በዚህ አጋጣሚ ያንተ ፋይናንስ አረገኝ ኮቴድ ፋይናንስ ሳይሆን ፋይናንስ ቢያንስ እናወራለን አ ታቀኛለ አውቃለሁ። አራት ሚሊዮን አጥር የሆነ ትራንዛክሽን፣ እሺ፣ ኦኬ ሳይሆን ቢያንስ እኔ የሚቸግረኝ ልጅ እንዳሉም ታውቃለህ እኔ ይቸግራል ብዬ አይደለም ቻለንጅን፣ ያመጣሁት ሰው ይቸግራል አይቸግረውም ይቸግረዋል። ያንተን የአቅም መጠን ለመለካት አይደለም፣ አቅም ለመለካት ሳይሆን ሞቲቬቱ የተነሳው ሀምሳ ሰጥቶ መቶ ሰጥቶ መቶ ብሎ ሀምሳ ነው የሚሰጠው የሚል ስለሆነ ለአንድ ለመጨረሻ ጊዜ እርዳታ የተባለው ነገር ፍራውል የሚባለው ነገር ዝም ብሎ እየተነሳ ስለሆነ አንድ የሆኑኑ እዛ ያንን ታዋቂ እንትን ስጠራ እዝና ኢዚ ገብተዋል። ዝም ብዬ አይደለም የምጠራው። እንደዚህ አይነት ተቋም በጣም የሚታወቅ ተቋም፣ በጣም ትልቅ ተቋም ስጠራ፣ ሌሎች እናቲስነማ ቻሪቲ ምናምን መጥራት እችላለሁ፣ ግን ያንን ተቋም ሳስገባ፣ ኦፊሻሊ የሚታወቅ በመንግስት በምንም የሚታወቅ ስለሆነ ነው ስጠራው። ዝም ብዬ አይደለም የምጠራው። ስለዚህ ለዛ ብዬ ነው ያንን ያነሳሁት እና ስድስት ቀን ጊዜ ሰጥተው ዴድላይን ዛሬ ብዬ ያስቀመጡ ዴድላይን ብዬ ሳስቀምጥ፣ ቅድምም ነግሬያቸዋለሁ ናይንተሪ ላይ ባንክ ነበርኩ። አፕሩቫሉ ዛሬ ነው፣ አፕሩቫል ዛሬ ነው ገብቶኛል። አሁን ምንድነው መሰለህ የምናደርገው አሁን አንተ እንግዲህ እ አደባባይ ላይ እንዲህ ከተናገርኩኝ መቼስ የህዝብ ህዝብ እንትን አይለኝ አንተ ቻሌንጁ የተጀመረው ከአንተ ስለሆነ ከዚህ በኋላ በሞቅታም ይሁን በሞራል በምናምን ቻሌንጅ የተገባ እንዲሁ ተደበስብሶ መታለፍ የለበትም። ሲሪየስ ከሆነ ሲሪየስ ነው፣ ቀልድ ከሆነ አይ ለቀድ ነው ለበሽሸት ነው ተብሎ ይቅርታ ምጠይቅ አለበት። ካልሆነ ግን ይሄው አንተ ብሩን እንዳስገባ ዮኒ ቶሮንቶም እርግጠኛ ነው፣ እኔም ብሩን አስገባለሁ። ኬዙ ይዘጋል። በቻሌንጁ ዙሪያ ነው እያልኩ ያሉት። ለምን በቴሌግራም ነግሬያቸዋለሁ፣ በቲክቶክ ነግሬያቸዋለሁ እንዳትረሱት ብያችኋለሁ ምንድን ነው የምነግራቸው በምንድን ነው የምንቋቸው ከዛ በመለስ ለምሳሌ ያስቀመጥኩላችሁ ነገር አለ ያስቀመጥኩላችሁ ነገር አስገባና ሳይሆን ዛሬ ነው እንደውም ዴድላይን የሰጠኋችሁ ዴድላይን የሰጠኋችሁ ዛሬ ነው አስገቡና ትናንትም ተናግሬያለሁ ቪዲዮም ተሰርቷል አስገቡ እና እኔ ለማስገባት አምር ሬዲ ምክንያቱም የሆን የሚያውቃል ቅድምም ቅድምም በስልክ ስናወራ ኦልሬዲ ዋይርለስ ትን ዋይር ትራንስፈር የሚደረገውን ጨራርሼ ፎርሙ ተሞልቶ ምናምን ኤቭሪቲንግ ባንኩ ፈቅዶልኝ ነው፣ ቁጭ አርኩት አካውንቴ ላይ። ቅድምም ተናግር ያለው አሳይቻለሁ። ስለዚህ እናንተ ሁለታችሁ ከፈለጋችሁ አሁኑኑ ላይቭ እንደዚህ እያየን ስልካችሁ ላይ አፕ ሰጣችኋለሁ። የብሔራ ባንክ ከና አካውንት የመቄዶኒ አካውንት ልኮልኛል። አፕ አለ፣ ይሄ የሆነ የብሔራዊ ባንክ አፕ አለ። ምንዛሬውም ጥሩ ነው፣ መቶ ስልሳ አንድ ምናምን ነው ያለው። አሁኑኑ እዚህ ጋር ጨቅጠቅ አርጋችሁ አስገቡ። ሀያ ሺህ ሊሚት አለው። ሀያ ሺ ነው እናንተ ጋር የሚደርሰው ሀያ ሺ ዶላር ጠቅጠቅ አርጉት። እኔም ደግሞ እዚሁ ጋር ካሜራ ከፍቼ ዥው አድርገዋለሁ። ሰባት መቶ ይሄዳል። ዓይናችሁ እያየሁ አፑ እሰጣችኋለሁ። አፑ ምን ይላል? እዚህ ጋር ኢትዮ ዳይሬክት የሚል አለ። ኢትዮ ዳይሬክት የሚል የብሔራዊ ባንክ ነው። ምንዛሬው ዛሬው መቶ ስልሳ አንድ ነው የሚሰጣችሁ። ስለዚህ ሁለት ሚሊየን ቴዲ፣ ሁለት ሚሊየን ዮኒ ቶሮንቶ ስታስገቡ እዚሁ ጋር ላይት ክሊክ አድርጎ ያሳያል ከዛ እኔ እናንተ አስገብታችሁ ክሊክ እያለ እዚሁ ጋር ሕዝብ እያየን ስለሆነ እኔም ላጥ አድርጌ ያስገባል። ስለዚህ አካውንታችሁን ከፍታችሁ አስገቡ። ምንም እንትን የምለው ነገር እኔ ይህንን አፕ ዳውንሎድ አድርጉት። ኢትዮ ዳይሬክት የሚል የብሔራዊ ባንክ ነው። ከዛ በኋላ እናንተ እዛ ላይ ትገቡና ሊሚት የሚሰጣችሁ ሀያ ሺህ ዶላር ነው። ሀያ ሺህ ዶላር ይሰጣችኋል። ስለዚህ ሀያ ሀያ ሺህ ዶላር ነው የምታስገቡት ማለት ነው። ሀያ ሺህ ዶላር ስታስገቡ ቀጥታ ይገባል። ከዛ በኋላ ቲክ ያደርገዋል። እራሱ ያሳያቸዋል። ሪሲቱ አካውንታቸው ላይ ነው የሚገባው። የመቄዶኒያ አካውንት እኔ የተቀበልኩት ምክንያቱም ከዚህ በፊትም እንትን ስላለ 179335235 ኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ 33647298። ስለዚህ ይህንን አሁኑኑ ቪዲዮ አድርጋችሁ እኔ ቪዲዮን ከፍታለሁ እዚህ ጋር ስራ ወለቴቻ ኢልሞ ኦሮምቲቻ ይላል። ይሄው ስለዚህ አፑላ እኔ አሁን እያሰላው ያለሁት ምን እንደሆነ ታውቃለህ? እቺ ነጭ አፓ የእነዚህ ሰዎች መታረቅ ከእርዳታው ርዳታው አንጻር እንዴት ነው የሚታየው ብዬ እሱን ማመዛዘኑ ስገባው ለምን ብትል ይሄ ብሽሽቅ እንደሆነ ያው ይታወቃል። እዴ አፑን እንዳዩት ነው ኢትዮ ዳይሬክት ነው የሚለው ከዛ ስትከፍቱት እንደዚህ ያመጣላችሁ አልቆየኔ አለው ልክበት ስለነበረ

ዮኒ ሰማህ፣ እኔ የማስታረቁን ፓርት እጨርሻለሁ። ይሄ ከእርቅ ስምንቴ ዘጠኝ ደግሞ ያለው አት ማይ ኤክስፔንስ ስለሆነ ከዚህ በኋላ ፖሽ ካደረግኩ እኔ የእርዳታው ዶላር በአንድ ጊዜ መላክ አይችልም። ለነገር ነው ኖ ዋየሪንግ ፐርሚሽን አግኝቻለሁ ምናምን ብሏል። እናንተ አሁን ማለት ነው። እኔ ለወጣ ነው እኔ ለወጣ ነው። እሺ፣ በነገራችን ላይ ሆልድ ኦን፣ ቆይ ለመሰናበት አትቸኩልም። ፊራም ቴዲም በጣም ነው የማመሰግናችሁ። ዛሬ አክብራችሁኝ ቀን ለረጅም ሰዓት ነው ያዋራዋችሁ፣ ወደ ሁለት ሰዓት ያህል እኔም ጊዜ ወስጄ ከስራ ወርቻችኋለሁ። ከዛ በኋላ ጨቅጭቄያችኋለሁ አለው እዚህም መታችሁ ይቅርታ ተጠያይቃችሁ ይሄን ነገር ስኳሽ ለማድረግ በመቻላችሁ በጣም አፕሪሺየት አደርጋለሁ። በጣም አመሰግናችኋለሁ። እንደ አንድ ወንድም ማውቀውም ማወቅ ከእናንተ የምበልጥበትም ማንስበትም ሊኖር ይችላል። እንደ አንድ እንደሚያውቅ ሰው እርቅንም ጥላቻንም ፉክክርንም ብሽሽቅንም እንደሚያውቅ ሰው እንደሚያውቅ ሰው ስለ እርዳታው ልንሄድበት ይገባል የሚለውን ነገር ቅድም በስልክም በርግጣ ነግሬያቸዋለሁ። እዚህም ከመጣውኝ አደ ኤክስፔንስ ኦፍ ሌላው ሰው ፊት እኔ እርዳታን ከልካይ የመኬዶኒያ ጠላት እየተባልኩኝ ትክክል ነው አግባብ ነው የምለውን ነገር ሬኮመንድ አድርጌያለሁ። አሁን ከታረቃችሁ በኋላ በዚህ ደረጃ እቺን ሬስሊንግ እንፈልጋታለን። ትንሽ ጥሩ ነው መስላችን ውስጥ ያለው ይውጣ። ትንሽም ደግሞ ንድማ እኛም ኪሳችን የምትሉ ከሆነ በርቱ።